ጤና ይስጥልን፣ የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸውን መረጃዎች አጠናቅረን ይዘን ቀርበናል። አበይት ነጥቦችን በማስቀደም እንጀምር። በአማራ ፋኖ ብሔራዊ ኃይል አፋብኃ ውስጥ የተፈጠረው ሽኩቻ የአማራ ሕዝብን አንድነት በጽኑ የሚጎዳ ነው በሚል አስተያየቶች እየተሰነዘሩ ይገኛሉ። የአማራ ፋኖ ብሔራዊ ኃይል አፋብኃን በተመለከተ ምን ጉዳዮች እየተሰሙ ነው? ምንስ አስተያየቶች ተሰጡ? የሚለውን በዜናችን የምንመለከት ይሆናል። ከዚሁ ከፋኖ ጋር በተያያዘ ሌላ መረጃ ደግሞ አፋብኃ ሐውጃኖ ክፍለ ጦር ባለፉት ሶስት ቀናት ያደረገ ባለው ንቅናቄ አመርቂ ድሎችን አስመዝግብ ያለው ማለቱንም እንነግራችኋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከጠቅላይ ሚኒስትሩ ጋር የክልሉን ግዛት በማስመለስና በተፈናቃዮች ጉዳይ ላይ ቅድሚያ ሰተን እንወያያለን ሲሉ ገለጹ። በወራሪ ኃይሎች የተያዙ ያሏቸውን የክልሉ አካባቢዎችን ነፃ ለማውጣት በሚሉ አጀንዳዎች ዙሪያ ቅድሚያ ሰተን እንወያያለን በሚል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ያነሱትን ሀሳብ በዜናችን ይዘናል። የአዲስ ኢንሳይደር ቤተሰቦች እነዚህና ሌሎችንም መረጃዎች ወደ እናንተ እናደርሳለን እናንተ ከመጨረሻው አብራችሁ እንድትወሩ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት ጋበዝን። መልካም ቆይታ ተመኘን። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና አመርቂ ድሎችን እያስመዘግብኩ ነው ብሏል። ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ባለፉት ሶስት ቀናት እያደረገ ባለው ውጊያ አመርቂ ድሎችን አስመዝግቧል ሲል አፋብኃ አስታውቋል። የፋኖን ጠንካራ ይዞታዎችን ለማስለቀቅና ለመቆጣጠር በማለም ጠንካራ ኃይል እየተጠቀመ ያለው የአገዛዙ ሰራዊት በራያ ቆቦ፣ ጮቢ በርና አማያ ዙሪያ ከሀውጃኖ ክፍለ ጦር የደረሰበት ፀረ ማጥቃት በርካታ ሰብአዊና ቁሳዊ ኪሳራ አድርሶበታል ተብሏል። ተደርጋለው ያገዛዙ ጦሩን ሞርታሮች ዙ 23 ታንክ ብረት ለበስና መድፍ የተጠቀመበት አውደ ውጊያ ሶስተኛ ቀኑን አገባዷል የተባለ ሲሆን የክፍለ ጦሩ ሜካናይዝድ በወሰደው የአጸፋ እርምጃ በሞርታር አንድ ዲሽቃ ምድብተኛ ሰራዊት ሙሉ በሙሉ ሙትና ቁስለኛ እንደሆነ ዲሽቃውም ከጥቅም ውጭ ሆኖ ተነግሯል። በተጨማሪም አማያ አዲስ ዓለም ላይ ሆኖ ያዋጋ የነበረ ለጊዜው ማዕረጉና ማንነቱ ያልታወቀ አመራርን ጨምሮ 11 ያገዛዙ አመራርና አባላት ሙትና ቁስለኛ መሆናቸው ተገልጿል።

የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከጠቅላይ ሚኒስትሩ ጋር የክልሉን ግዛት በማስመለስና በተፈናቃዮች ጉዳዮች ላይ ቅድሚያ ሰጥተን እንወያያለን ሲሉ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌትናንት ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘት ተፈናቃዮችን ወደ ቀያቸው እንዲመለሱ ለማስቻልና ወራሪ ባሏቸው ኃይሎች የተያዙ ያሏቸውን የክልሉ አካባቢዎችን ነፃ ማውጣት በሚሉ አጀንዳዎች ዙሪያ ቅድሚያ ሰጥተው እንደሚወያዩ አስታውቋል። ሌትናንት ጀነራል ታደሰ በክልሉ እያጋጠሙ ያሉ ተደጋጋሚ ችግሮች ችግሮቻችን በዘላቂነት ለመፍታት ከፌዴራል መንግስት ጋር የፖለቲካ ውይይት እንዲደረግ እንጠይቃለን ብለዋል። ፕሬዚዳንቱን የተናገሩት በተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋና ዝግጅነት ቢሮ ምክትል ዳይሬክተር ቱርባን ሳልህ የተመራ ልኡክ ትላንት ሰኔ 19 ቀን 2017 ዓ ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዚዳንቱ ከልኡካኑ ጋር በነበራቸው ውይይት ወደ ጦርነት እንድንገባ የሚያደርገን ምክንያት የለም ሲሉ ገልጸው ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግና የክልሉን የ ግዛት አንድን ለማስጠበቅ ከፌዴራል መንግስት ጋር በቀጣይ ተቀራርቦ መስራት ያስፈልጋል ማለታቸውን ከጽፈት ቤታቸው የተገኘው መረጃ ያሳያል። የፕሬዝዳንቱ ጽፈት ቤት በመረጃው እነዚህን አጀንዳዎችንም ቅድሚያ ሰጥተው በቀጣይ ከጠቅላይ ሚኒስትሩ ጋር እንደሚወያዩ ቢያስታውቅም ውይይቱ መቼ እንደሚደረግ አልገለጸም። በሌተናንት ጀኔራል ታደሰና በኢትዮጵያ ከተመድ ልማት ፕሮግራም ልዑካን ቡድን መካከል የተደረገ ውይይት በትግራይ ክልል ወቅታዊ ሁኔታና በፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ ላይ ትኩረት ያደረገ መሆኑን ጽፈት ቤቱ ጠቁሟል። ፕሬዚዳንት ታደሰ በውይይቱም በፕሪቶሪያ የሰላም ስምምነት አፈጻጸም የሚሆን አጠቃላይ በትግራይ የደህንነት ዋስትና በአስተማማኝ ሁኔታ ለማረጋገጥ በትግራይና በፌዴራል መንግስት መካከል ፖለቲካዊ ውይይት እንዲደረግ ጊዜያዊ አስተዳደር ጥያቄ እንደሚያቀርብ መግለጻቸውን አስታውቋል። የፕሪቶሪያ የሰላም ስምምነት በዋናነት አውዳሚውን ጦርነት ለማስቆምና በዘላቂነት ሰላም ለማረጋገጥ የተፈረመ ነበር ሲሉ ፕሬዚዳንቱም አስታውሷል ይላል መረጃው። ይሁን እንጂ በፌዴራል መንግስቱ በኩል ተፈናቃዮች ወደ ቀያቸው እንዲመለሱና የክልሉ ግዛታዊ ሉዓላዊነት እንዲረጋገጥ በማድረጉ ረገድም ትልቅ ክፍተት አለበት ሲሉ መግለጻቸውን ጠቅሷል። ባሳለፍነው የሚያዝያ ወር መገባደጃ ላይ የክልሉ ጊዜያዊ አስተዳደሩ ፕሬዚዳንት ሌትናንት ጀነራል ታደሰ ወረደ የትግራይ ክልል አርባ በመቶ የሚሆነው ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ሲሉ መግለጻቸው ይታወሳል። የፋኖች ትግል የእርስ በርስ መጓተት ላይ ማተኮሩ አሁንም የአማራን ህዝብ ትግል ወደኋላ እየጎተተው እንደሆነ እየተነገረ ይገኛል። ከዚህ ቀደም አፋህድና አፋብሃ በሚል የተከፈሉት የፋኖ ቡድኖች ትግሉን እርስ በእርስ በማድረግ የጎንዮሽ ውጊያ ጭምር መሳተፋቸው ለአማራ ህዝብ ሌላ ሰቆቃ እንደሆነ ሲነገር ነበር። አሁን ደግሞ አፋብሃ ውስጥ ሌላ በጎጠኝነት አመለካከት ውግንና እየተስተዋለ ነው የሚል ሀሳብ እየተነሳ ነው። ለአብነትም ከዚህ ቀደም አፋህድን ሲያወ ጊዜ የነበረው መሐመድ ሐሰን አሁን ላይ ለካስ ነገሩ ሌላ ነው በማለት አፋ ብኃ ውስጥ እየተስተዋለ ያለውን የጎጠኝነቱ ግንናን በተመለከተ ሐሳቡን በማኅበራዊ ትስስር ገጹ ላይ አጋርቷል። መሐመድ ሐሰን ለአማራ ነው የምንታገለው ስንል ለአማራነት የምንታገል ይመስለኝ ነበር ለካ ነገሩ ሌላ ነው ብሎ ይጀምራል። ቀጥሎም እንዲህ ሲል አስነብቧል። ለአማራነት ነው የምንታገለው ስንል ለአማራነት የምንታገል ይመስለኝ ነበረ ለካ ነገሩ ሌላ ነው። ላይ ላዩን ለአማራነት ነው የምንታገለው በሚል መደበቂያ ውስጥ አራት አመለካከቶችና እምነቶች ገንግነው ወጥተዋል። አንደኛ ለአማራነት ነው የምንታገለው ካልን ለአማራነት ስንታገል ግን የትግሉ መሪ ጎጃሜ መሆን አለበት። ለአማራነት ነው የምንታገለው ካልን ለአማራነት ስንታገል ግን የትግሉ መሪ ወለዬ መሆን አለበት። ለአማራነት ስንታገል የትግሉ መሪ ሸዋዬ መሆን አለበት። ለአማራነት የምንታገል ከሆነም የትግሉ መሪ ጎንደሬ መሆን አለበት። የአፋህዱ ውዝግብ ከአጀማመሩ ወደፊት ሲመጣ ውዝግቡ የመሰለን በዛሬ ዘመን የኢትዮጵያ ፖለቲካ ውስጥ ምንም ቁም ነገር በሌለው የዜግነት ፖለቲካ ስም የአማራነትን ትግል በመጥለፍ የአማራ ሕዝብን ትግል ላልተፈለገ መስዋዕትነትና የተራዘመ ትግል ውስጥ በመክተት ውጤት አልባ ጉዞ ውስጥ ይከተናል ከሚል ፍራቻ የወጣ ውዝግብ ነበር ተብሎ ይታሰብ ነበር። ከዚህ አንጻር በአፋህድ የተጀመረውን ውዝግብ በሙሉ አቅማችን አውግዘንም ተችተንም ቆመን ነበር። ከውግዘታችንም ትችታችንም ማዶ በሌላ ጎን የተሰለፈው የፋኖች ኃይል የአማራነት ትግል ምን ማለት እንደነበርም ሆነም እንደሆነ በቅጡ በመገንዘብ የተሻለ የትግል አረዳድ፣ የትግል ስልትና የትግል ውጤት ማስመዝገብ የሚችል ኃይል አለው ከሚል እሳቤ የመነጨ እርግጠኝነት ነበረን። አሁን ትግሉ ሌላ መልክ ይዟል። ከሰሞኑ አብይ አህመድ ስለ አማራ ህዝብ ያለው አመለካከትና አቋም በግምታዊ ትንታኔ ወይም ስፔኩሌሽን አናሊሲስ ወይም በይሆናል ትንታኔ ፖሲቢሊቲ ሴናሪዮ አናሊሲስ ላይ የተመረኮዘ ትንታኔ ሳይሆን አብይ አህመድን በአካል ቀርበው የሚያውቁት ሰዎች ከፈረሱ አፍ የሰሙትን በተለያዩ ሚዲያዎች ቀርበው ምስክርነታቸውን እየሰጡ ባሉበት ሰዓት ትህነጎች በወልቃይት ዙሪያ ጦር እያስጠጉ ነው እየተባለ ባለበት ሰዓት አማራ ክልልን ወደ ትንንሽ ክልሎች ለመ ሸንሸን ካሉ ባልታ ባለፈ ሴራው ስጋ ለብሶና ነፍስ ዘርቶ በአካል እያየነው ባለንበት ሰዓት እነሽመልስ አብዲሳ በመከላከያ የጀመርነውን የአማራን ክልል ወረራ የታሰበውን ውጤት ባያመጣም የፋኖች ትግል ከክልሉ ሳይወጣ በፋኖችና በአድማ ብተና ወይም እርስ በእርሱ በአማራ እንዲጫረስ በዘየር ነው መላ ጦርነቱ የተፈለገውን ያህል ዓመት ቢወስድ ጉዳያችን አይደለም እያሉ ባለበት ሰዓት ከዚህ ሁሉ አንገብጋቢ ጉዳዮች በፊት የፋኖነት ትግል ማለት በጎጃሚነት በጎንደሬነት በ ልጅነት በሸዋዬነት መካከል የሚደረግ ትንቅንቅ እየሆነ ከመጣ የምንታገለው ለአማራ ነው የተባለው መፈክር የጎጠኝነት መደበቂያ ካባና ትግሉም በእርግጠኝነት ውሸት ነበር ማለት ነው። በክፍለ ሀገራዊ ወይም ጠቅላይ ግዛት ወይም ጎጠኝነት ወይም መንደሬነት ወይም ቀበሌያዊ ትግል ውስጥ እኛ የለንበትም በማለት ነው መሐመድ ሐሰን ከዚሁ በአፋብኃ ውስጥ ከሚሰሙ አንዳንድ ጭምጭምታዎች ጋር በተያያዘም ለካስ ነገሩ ሌላ ነው ሲል ሐሳቡን ያጋራው። በሌላ በኩል ኤልሻዳይ የጌዮን ልጅ በሚል ከዚህ ቀደም ለአማራ ፋኖ ብሔራዊ ኃይል ከፍተኛ ወገንናን ሲያሳይ በነበረው ፔጅ ላይም አንድ ሐሳብ ተንጸባርቋል። ሐሳቡም እንዲህ የሚል ነው። የአማራ ፋኖ ብሔራዊ ኃይል አፋብኃ ለመመስረት የሸዋ የወሎና የጎጃም አመራሮችን ከምስራቅ ጎጃም እስከ ሱዳን ድንበር ለማድረስ በነበረው ኦፕሬሽን ጠላት የአመራሮችን እንቅስቃሴ ተገንዝቦ በየቦታው ውጊያ ከፍቶ ስለነበር፣ ይህንን የጠላት ጥቃትን ለመከላከል አንዳንዴም ጠላት የዘጋቸውን መስመሮች ለማስከፈት በነበረው ውጊያ አንድ ኮሎኔልን ጨምሮ በትንሹ ሶስት መቶ ሰባ የጎጃም ፋኖዎች የህይወት መስዋዕትነትን ከፍለዋል ይላል በዚህ ገጽ ላይ የሰፈረው ጽሑፍ። ጽሑፉ ሲቀጥልም ይህ ቁጥር በሲቪሊያን ላይ የደረሰውን ሞት የአካል ጉዳትና የንብረት ውድመትን እንዲሁም በኦፕሬሽኑ ተሳትፈው ቀላልና ከባድ የአካል ጉዳት የደረሰባቸውን የፋኖ አባላትን እንደማይጨምር ይገልጻል። የአማራ ፋኖ ብሔራዊ ኃይል ቡቃያ የበቀለው በመሪዎች ላብ ድካምና እውቀት ብቻ ሳይሆን የጎጃም ወጣቶችን ደም እንደ ውሃ ጠጥቶም ጭምር ነው ሲል ነው። ኤልሻዳይ የጌዮን ልጅ በሚለው ገጽ ላይ የሚሰፍረው ጽሁፍ ደግሞ የሚከራከረው በየጥሻው የወደቁት የወንድሞቻችን አካል ሳይፈርስ ደማቸው በዝናብ ሳይታጠብ ወይም ፀሐይ ደርቀው የዚህ ድርጅት ህልውና ጥያቄ ውስጥ ወድቆ እንደማየት አጥንት ሰባሪ ነገር የለም በማለት ነው የአማራ ፋኖ ብሔራዊ ኃይል ላይ እየተሰሙ ያሉ የውስጥ ሽኩቻዎችን በተመለከተ ቁጭቱን እየገለጸ ያለው ለምን አላማና ለማን ነበር የዚህ ሁሉ የምስኪን ወንድሞቻችን ደም እንደ ጎርፍ እየፈሰሰው? ሲልም ይጠይቃል። ፋኖ ለአማራ ህዝብ ዴሞክራሲንና የፖለቲካ ነጻነትን እንደማያዋልድ ከተረዳው አንድ አመት አልፎኛል የሚለው በዚህ ኤልሻዳ የጊዮን ልጅ በሚለው ገጽ ላይ የሰፈረ ጽሁፍ ፋኖ አማ አማራና አማራነትን ማስቀጠል የሚችል የአማራ ህዝብ የአንድነትና የእኩልነት ምልክት ዋነኛው ተቋም እንደሚሆን ትልቅ ተስፋ እምነትና መረዳት እንደነበረው ዘግይቶም ቢሆን ይህ በፋኖ ላይ የነበረ የጠነከረ እምነት ግን ስህተት እንደነበረ መረዳቱን የሚገልጸው በህዝብ እንባና ደም በመልአተ ህዝቡ ሁለገብ ንቅናቄ ከህዝብ ለህዝብ የተወለደ ተቋም ለወለደው ህዝብ አንድነትና ህብረት ቀጣይነት ዋነኛው ስጋት ይሆናል የሚል ግምት እንዴት ይታሰባል? ሲልም ይጠይቃል። ከአብይ አህመድ እኩል አማራንና አማራነትን የሚያፈርስ አማራ ፖለቲካ ማህበረሰብ አንድነት መቀጠል ዋነኛው ስጋት እየመጣ ያለው ከፋኑ መሆኑን አይናችንን በደንብ ገልጠን ማየት አለብንም ሲል ነው። በዚህ ገጽ ላይ የሰፈረው ጽሁፍ ሀሳቡን የሚያጋራውም። የአዲስ ኢንሳይደር ቤተሰቦች፣ ለሰዓቱ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እንገናኛለን።